ሲንጋፖር በመጪው የፈረንጆቹ 2027 በአዲስ አበባ ኤምባሲዋን እንደምትከፍት አስታወቀች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በቡና ዘርፍ እያስመዘገበች ያለው ስኬት ታሪካዊና ግዙፍ የኢኮኖሚ አቅምን የፈጠረ ነው አሉ። ኢትዮጵያ የአህጉሪቷን እድገትና ብልጽግና የሚያሳልጥ ፓን አፍሪካን የአቪዬሽን ኢንዱስትሪ እየገነባች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ገለጹ። በፈጠራና ኢኖቬሽን የታገዙ ሥራዎች በመስራት አገራዊና ተቋማዊ የሳይበር ደህንነትን ማረጋገጥ እንደሚገባ ተገለጸ። ከውጭ የዩክሬን ጸረ ሙስና ባለሥልጣኖች የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በአንድ መቶ ሚሊዮን ዶላር የሙስና ቅሌት ውስጥ መሳተፋቸውን ይፋ አድርገዋል። ሰላም ጤናስጥልን ክቡራትና ክቡራን የሀሳብ ሚዲያ ወዳጆች፣ እንደምንውላችኋል። ከዚህን ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች የመራረጥናቸውን እንነግራችኋለን። ቴድሮስ ብርሃኑ ነኝ፣ አብራችሁን ቆዩ። ሲንጋፖር በመጪው የፈረንጆቹ 2027 በአዲስ አበባ ኤምባሲዋን እንደምትከፍት አስታወቀች። በአዲስ አበባ ጉብኝት ያደረጉት የሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ በቅርቡ አገራቸው በአዲስ አበባ ኤምባሲዋን እንደምትከፍት ማስታወቃቸውን የሲንጋፖር መገናኛ ብዙሃን ዘግበዋል። ሲንጋፖር በአፍሪካ ውስጥ እስካሁን በግብጽና ደቡብ አፍሪካ ብቻ ኤምባሲዋን እንዲሁም በሞሮኮና በናይጄሪያ ደግሞ የቆንጽላ ጽህፈት ቤት ያላት ሲሆን አገሪቱ በአዲስ አበባ ለመክፈት ያሰበችው ኤምባሲ ከአፍሪካ ሶስተኛ እንዲሁም በምስ ምስራቅ አፍሪካ ደግሞ የመጀመሪያ የሚሆን ነው ተብሏል። ጠቅላይ ሚኒስትሩ የዚህ ኤምባሲ መከፈት ሲንጋፖር ከአፍሪካ ሕብረት ጋር የጠበቀ ትስስር ለመፍጠር የሚያግዛት መሆኑንም ገልጿል። የሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ወንግ ከትላንት በስቲያ ጀምሮ በአዲስ አበባ ይፋዊ የሥራ ጉብኝት ማድረጋቸው የሚታወስ ሲሆን ከኢትዮጵያ መንግስት ጋርም የተለያዩ ስምምነቶችን ተፈራርመዋል። ጠቅላይ ሚኒስትሩ በትላንትናው ዕለት የሲንጋፖርን ስኬትና ትምህርት የሚሰጡ የልማት ጉዞ ልምዶችን የሀገር ግንባታ አለማትን ማገናኘት በሚል ርዕስ በተሰናዳ ወግ ላይ ተካፍለው ማጋራታቸው የሚታወስ ነው። ይህንኑ ተከትሎ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ሎረንስ ወንግ በሀገር ግንባታ፣ በአመራር ዘዴ፣ በኢኮኖሚ ለውጥና በጂኦ ፖለቲካ ላይ ሊያካፍሏቸው ሀሳቦች ምስጋናቸውን ማቅረባቸው የሚታወስ ነው። ጠቅላይ ሚኒስትር ሎረንስ ወንግም እንዲሁ በተመሳሳይ በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር አብይ አህመድ ላደረጉላቸው ደማቅ አቀባበል አመስግነው በኢትዮጵያ በነበራቸው ቆይታ መደሰታቸውንም ገልጸዋል። ትብብራችንን ለማጠናከርና አዳዲስ የንግድ በሮችን ለመክፈት የሚያስችሉ ፍሬያማ ውይይቶች አድርገናል ያሉት ሎረንስ ወንግ በክህሎት እድገትና በካርበን ቅነሳ ስርዓት ዙሪያ የተፈራረምናቸው የመግባቢያ ሰነዶች ሁለቱ ሀገራት በቁልፍ ጉዳዮች ላይ ያላቸው መግባባት እንዲጨምር የሚያደርጉ ናቸውም ብለዋል። ጠቅላይ ሚኒስትር አቢይ በአዲስ አበባ የእኛን ኤምባሲ ለመክፈት የተወሰነውን ውሳኔ በደስታ መቀበላቸውንም እናደንቃለን ያሉት ጠቅላይ ሚኒስትር ሎረንስ ወንግ ይህ እርምጃ የተለያዩ አቅጣጫዎችን የሚያገናኝና ለኢትዮጵያ ብቻ ሳይሆን ለአፍሪካ ሕብረትና ለአብዛኛው የአፍሪካ ሀገራት የሚተርፍ ነው ሲሉም ገልጸዋል። የሁለቱ ሀገራት ወዳጅነት ሰሜን ምስራቅ እስያን ከአፍሪካ ጋር የሚያገናኝ ትልቅ ድልድይ ይሆናልም ነው ያሉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በቡና ዘርፍ እያስመዘገበች ያለው ስኬት ታሪካዊና ግዙፍ የኢኮኖሚ አቅምን የፈጠረ ነው አሉ። በዛሬው ዕለት ፈጠራና ፍጥነት ለቡናችን ስኬት በሚል መሪ ቃል የ2018 ሀገር አቀፍ የቡና እውቅና መርሃ ግብር ተካሂዷል። ከፍተኛ የመንግስት የሥራ ኃላፊዎች ቡና አምራቾች፣ ላኪዎችና የዘርፉ ባለድርሻዎች በተገኙበት በአገር አቀፍ ደረጃ የቡና ኤግዚቢሽንና እውቅና መርሃ ግብር ነው እየተካሄደ የሚገኘው። ምክትል ጠቅላይ ሚኒስትሩ በመርሃ ግብሩ መክፈቻ ላይ ባስተላለፉት መልእክት ኢትዮጵያ በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ወደ ውጭ በመላክ 2.65 ቢሊዮን ዶላር አግኝታለች ብለዋል። በተያዘው በጀት ዓመት 600 ቡና በመላክ ከቢሊዮን ዶላር በላይ ለማግኘት መታቀዱንም ጠቅሷል። የቡና ምርታማነትንና ጥራትን የሚያሻሽል ኢኒሽቲቭ ተቀርጾ እየተተገበረ መሆኑንም ገልጸው ባለፉት ሰባት ዓመታት ከዘጠኝ 9 ቢሊዮን በላይ ችግኞችን መትከል፣ ከሺህ ሄክታር በላይ ማሳ ላይ ያረጁ ቡናዎችን ማደስና ሌሎች ስራዎች የቡና ምርታማነት እንዲጨምር ማድረጋቸውን ገልጿል። ቀደም ሲል 200ና ሺህ ቶን ቡና በአመት ለማምረት የነበረውን ችግር መታለፉንም አስታውቀዋል። ምርታማነታችንን ለብዙ ጊዜ ዥዋዥዌ ሲጫወትበት ከነበረው ስድስት እና ሰባት ኩንታል በሄክታር በአሁኑ ጊዜ በሀገር አቀፍ ደረጃ ዘጠኝ ኩንታል በሄክታር ማምረት ችለላንም ሲሉ ገልጿል። ይህም በተለያዩ ክልሎች በሞዴል አርሶ አደሮች አስራ አምስት እና ሀያ ኩንታል በሄክታር እየተመረተ ያለውን ሳይጨምር ነው ያሉት ምክትል ጠቅላይ ሚኒስትሩ ዘርፉን ይበልጥ ለማዘመን በጥቂት ባለሀብቶች የተጀመረው ዘመናዊ ቴክኖሎጂን ተጠቅመው ቡና የማምረት ተግባር በሄክታር እስከ ስልሳ ኩንታል ማግኘት ማስቻሉንም ገልጿል። ይህም ሀገራችን በቅርቡ ቁጥር አንድ ከሆኑት ቡና አምራች ሀገራት መካከል ለማድረስ የወጠነችውን ማሳካት እንደምትችል አመላካች ነው ብሏል። ቀጣይ የትኩረት አቅጣጫችን ቡናም በጥሬው ብቻ ሳይሆን እሴት በመጨመር የተሻለ ገቢና የተሻለ ዕድል መፍጠር በሚቻልበት ሁኔታ ላይ መሆን ይኖርበታል ሲሉም አስገንዝበዋል። ከቡና በተጨማሪ የሻይ ልማት ተስፋ የሚሰጥ መሆኑንም አንስተዋል። በመድረኩ ላይ የንግድና ቀጠና የትስስር ሚኒስትሩ ዶክተር ካሳሁን ጎፌ ቡና ለአገራችን የውጭ ምንዛሬ ግኝት ለዘመናት የአንበሳው ሚና መጫወቱንና በ2017 በጀት ዓመት ለመጀመሪያ ጊዜ ከውጪ ንግድ የተመዘገበው ውጤት በመንግስት ቁርጠ ወሳኝነት የተካሄዱ የተለያዩ የማሻሻያ ስራዎችና አሰራሮች ተፈጻሚነት የዘርፉ ተዋናዮች ርብርብ ማድረጋቸውን አስታውቀዋል። በዛሬው መድረክ ለላቀ ውጤት አስተዋጽኦ ላበረከታችሁ የቡና ላኪዎችና ባለድርሻ አካላት እውቅና መስጠት መልካም ተሞክሮዎችን ለማስፋፋትና ሌሎችን በማትጋት በቀጣይ ከዚህ የላቀ ውጤት ለማስመዝገብ የሚያስችል እንደሚሆንም እምነት አለኝ ብሏል። በቀጣይም በምርምር የተደገፈ ዘመናዊ የአመራረት ዘዴን በማጠናከር የምርቱን ጥራት በ ማረጋገጥና የገበያ መዳረሻዎችን በማስፋት በዓለም ገበያ ሀገራዊ ጥቅማችንን አልቀል ለማስጠበቅ በተቋማት ቅንጅት በትጋት እንሰራለን ብለዋል። ኢትዮጵያ የአህጉሪቱን እድገትና ብልጽግና የሚያሳልጥ ፓን አፍሪካ የአቪዬሽን ኢንዱስትሪ እየገነባች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴታ ደንጌ ቦሩ ገለጹ። የአቪዬሽን ስልጠና ለኢንዱስትሪው እድገት ፈጠራ ብርታትና ዘላቂነት አንቀሳቃሽ በሚል መሪ ሀሳብ አምስተኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጠቅላላ ጉባኤ በአዲስ አበባ መካሄድ ጀምሯል። በኢትዮጵያ አየር መንገድ ግሩፕ በኢትዮጵያ ሲቪል አቪዬሽን ባለሥልጣንና በአፍሪካ የአቪዬሽን ሥልጠና ድርጅት ማህበር ትብብር የተዘጋጀው ጉባኤ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የሚመክር ይሆናልም ተብሏል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታው ደንጌ ቦሩ የአቪየሽን ኢንዱስትሪ በሀገራት መካከል ንግድና ቱሪዝምን የሚያሳልጥ ወሳኝ አስፈላጊ የኢኮኖሚ አንቀሳቃሽ ሞተር ነው ብለዋል። አፍሪካም በዘመናዊ ዓለም ውስጥ የአቪዬሽን ኢንዱስትሪ እድገትና ልማትን ታሳቢ ያደረገ የሰው ሀብት ማፍራት እንደሚኖርባት ገልጿል። ይህም የአፍሪካ የአቪዬሽን ኢንዱስትሪ ዕድገት በማሳለጥ በሀገራት መካከል ንግድ፣ ቱሪዝም እንዲሁም የኢኮኖሚ ዲፕሎማሲ ትብብርን በማጎልበት የዜጎች ተጠቃሚነት ማረጋገጥ እንደሚያስፈልግ አስገንዝበዋል። የኢትዮጵያ የአቪዬሽን ኢንዱስትሪ ስኬታማ የበረራ ተሞክሮና ቀጣይ ዕቅድ የአፍሪካ የጋራ ብልጽግና ግብን ታሳቢ ያደረገ መሆኑንም ገልጸዋል። የኢትዮጵያ አየር መንገድ በአፍሪካ ትልቁና በጣም ስኬታማ አየር መንገድ ብቻ ሳይሆን በረዥም ጊዜ የኢንቨስትመንት እቅድና ሙያዊ ብቃት እየተመራ የሚገኝ ተቋም ነው ብሏል። በዚህም በአፍሪካ የአህጉሪቱን የአቪዬሽን ምህዋር የቀየሰ የፓን አፍሪካ ተቋምና ስትራቴጂያዊ ሀብት መሆኑን ገልጿል። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነትና አንድ የአፍሪካ የአየር ትራንስፖርት ገበያ በምሉዕነት ሲተገበሩ በአህጉሪቱ የስራ ዕድል ፈጠራና እድገት በከፍተኛ ደረጃ እንደሚያሻሽል አስረድተዋል። የኢትዮጵያ አየር መንገድ ግሩፕ በ2035 በርካታ ደንበኞችንና ከፍተኛ የጭነት አገልግሎቶችን ለማጓጓዝ ያለመ ግዙፍ ራዕይ ሰንቆ እየሰራ እንደሚገኝም አብራርተዋል። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመርም ኢትዮጵያን በአፍሪካ የአቪዬሽን ዘርፍ ልማት ስትራቴጂያዊ የመሪነት ሚና እንደሚያሳድግ አብራርተዋል። በፈጠራና ኢኖቬሽን የታገዙ ስራዎች በመስራት አገራዊና ተቋማዊ የሳይበር ደህንነትን ማረጋገጥ እንደሚገባ ተገለጸ። በጋራ እንገባ በሚል መሪ ቃል በዓለም አቀፍ ደረጃ ለ18ተኛ በሀገር አቀፍ ደረጃ ለሁለተኛ ጊዜ እየተከበረ በሚገኘው የኢንተርፕርነርሺፕ ሳምንት በመከላከያ የሳይበር ማዕከል በተለያዩ ዝግጅቶች እየተከበረ ይገኛል። በዝግጅቱ መክፈቻ ላይ በመገኘት ንግግር ያደረጉት የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጄኔራል ደረጀ ደመቀ ሳምንቱ በተቋ ተቋም ደረጃ ተቋማዊ የሳይበር ደህንነትን በዘላቂነት ለማስጠበቅ የፈጠራና ኢኖቬሽን ባህል እናጎለብታለን በሚል መሪ ቃል እየተከበረ እንደሚገኝ ገልጸው ተቋሙ በዘመናዊ ቴክኖሎጂ የታገዘ የኢንፎርሜሽን መረብ ሥርዓትን ለመዘርጋት የሚያስችሉ መሰረተ ልማቶችን በማስፋፋትና አዳዲስ ቴክኖሎጂዎችን በመታጠቅ ጥቅም ላይ እያዋለ እንደሚገኝ ገልጸዋል። ተቋሙ የታጠቃቸውን የቴክኖሎጂ ውጤቶችን ከሳይበር ጥቃት ለመከላከል ዙሪያ የመለስ ዝግጅት እየተደረገ እንደሚገኝና በአቅም ግንባታ፣ በአሰራር ስርዓት ቀረጻ፣ በቴክኖሎጂ ጥናትና የእውቀት ሽግግር መስኩ የተለያዩ ሥራዎች እንደሚሰሩም ገልጸዋል። የባሉ ዋና ዓላማ በተቋሙ የኢንተርፕርነርሺፕ እና ኢኖቬሽን ባህልን በማጎልበት የፈጠራ ባለሙያዎችን በማበረታታት የፈጠራ ተነሳሽነትን ለመፍጠርና ችግር ፈቺ የፈጠራና የማላመድ ስራዎችን ተግባራዊ በማድረግ ተቋማዊ የሳይበር ደህንነትን በቀጣይነት ለማረጋገጥ ያለመ መሆኑንም ተናግረዋል። ክቡራትና ክቡራንን የሐሳብ ሚዲያ ወዳጆች ከሀገር ውስጥ የመራረጥናቸውን አበይት ያልናቸውን ጉዳዮች አጋራናችሁ። አሁን ደግሞ ከዓለም አቀፍ ከተሰሙ ጉዳዮች ውስጥ አንድ ጉዳይ መርጠን በዝርዝር እናጋራቸዋለን። የዩክሬን ጸረ ሙስና ባለስልጣኖች የዩክሬን ፕሬዝዳንት ቮሎድሚር ዘለንስኪ በአንድ መቶ ሚሊዮን ዶላር የሙስና ቅሌት ውስጥ መሳተፋቸውን ይፋ አድርገዋል። አደም ያሲን ተጨማሪ አለው energy sector, የዩክሬን ፕሬዝዳንት ተደርገው የተመረጡት ሀገራቸው ዩክሬን ከሩሲያ ጋር ከሶስት ዓመት በላይ ጦርነት ስታደርግ የበርካታ ሀገራቶችን ድጋፍ ሲጠይቁ የነበሩት የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ስማቸው በሙስና እየተነሳ ይገኛል። የንግድ አጋራቸው ቲሙር ሚንዲችና ሁለት የመንግስት ሰራተኞች ከዘለንስኪ ጋር በሙስና ቅሌት ስማቸው በበርካታ መገናኛ ብዙኃኖች ሲነሳ ቆይተዋል። በዩክሬን የኢነርጂ ተቋማት ላይ ተፈጽመዋል የተባለው የሙስና ቅሌት በዘለንስኪ ዓለም አቀፍ ዝና እንዲሁም በዩክሬን ላይ ከባድ ጉዳት ማድረሱን አልጀዚራ ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የበርካቶችን ህይወት የቀጠፈውን ጦርነት ለማስቆም 28 ነጥብ የያዘ የተኩስ አቁም ስምነት ቢያደርጉም ነገር ግን ፕሬዚዳንት ቮሎድሚር ዘለንስኪ በስምነቱ ፍቃደኛ ሊሆኑ አልቻሉም። የተኩስ አቁም ስምነቱን ያልተቀበሉት ቮሎድሚር ዘለንስኪ የሙስና ቅሌታቸው አስሮ እንደያዛቸው አልጀዚራ ዘግቧል። ከሩሲያ ጋር ጦርነት ውስጥ የገባችው ዩክሬን ከአውሮፓ ሀገራቶች ድጋፍ ስታገኝ መቆየታ የተገለጸ ሲሆን ነገር ግን ይህ የምዕራባውያን ሀገራቶች ድጋፍ በሚያዝያ ወር ሊቋረጥ እንደሚችልም ተገልጿል። ይባስ ብሎ ለዩክሬን ስደተኞች የገንዘብ ድጋፍ የሚያደርጉት ፖላንድና ጀርመን የሚያደርጉትን የገንዘብ ድጋፋቸውን ለማቆም መወሰናቸውን አልጀዚራ ዘግቧል። ከሩሲያ ጋር ስምምነት መፍጠር ያልፈለጉት ቮሎድሚር ዘለንስኪ በአሁኑ ወቅት አውሮፓ ሀገራት መሪዎች ያላቸው ተቀባይነት እየተቀዛቀዘ መሆኑ ተገልጿል። ከሩሲያ ጋር በዩክሬን ምክንያት ውጥረት ውስጥ የገቡት የአውሮፓ ሀገራቶችም ከሞስኮ ጋር ጦርነት ውስጥ የመግባት ፍላጎታቸው እንደቀነሰ አልጀዚራ በዘገባው ላይ አስታውቋል። በሙስና ምክንያት በበርካታ የውጭ መገናኛ ብዙሃን ስማቸው የተነሳባቸው የሚገኙት በሙስና ውስጥ እንደተሳተፉ የሚያሳይ መረጃ ያልተገኘባቸው ፕሬዚዳንት ቮሮሚር ዘለንስኪ በሀገራቸው ውስጥ ያላቸው ተቀባይነት እንደቀነሰ ኤምኤስሲና አስታውቋል። በርካታ የአሜሪካ መገናኛ ብዙሃን ፕሬዚዳንት ቮሮሚር ዘለንስኪ ስማቸው ስና ጋር በመያያዙ ለአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ምቹ አጋጣሚ እንደፈጠረም እየተገለጸ ይገኛል። በሩሲያ ና ዩክሬን መካከል እየተደረገ ያለውን ጦርነት እንደሚያስቆሙት ሲናገሩ የነበሩት ዶናልድ ትራምፕ በዩክሬናውያን ትችት እያጋጠማቸው ያሉ ዘለንስኪ የተኩስ አቁም ሀሳቡ እንዲቀበሉ እየሰሩ መሆኑም ተገልጿል። ከዚህ ቀደም የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ፕሬዚዳንት ቮሎድሚር ዘለንስኪን በዋይት ሀውስ አስተናግደው በማብጠልጠላቸው ምክንያት ለፕሬዚዳንታቸው ድጋፍ ሲያደርጉ የነበሩት ዩክሬናውያን በአሁኑ ወቅት ሩሲያ በኃይል ተቋማቶቿ ላይ ባደረገችው ጥቃት ከፍተኛ የኃይል አቅርቦት እጥረት በማጋጠሙ እንዲሁም በሙስና ቅሌት ለዘለንስኪ ያላቸው ድጋፍ እንደቀነሰ አጃንስ ፍራንስ ፕረስ ዘግቧል። ይህንን የፕሬዚዳንት ቮሎድሚር ዘለንስኪን ተቀባይነት መቀዛቀዝ የተመለከቱ አንድ የዋይት ሀውስ ከፍተኛ ባለሥልጣን በሀገራቸው ተቀባይነት ያጡት ዘለንስኪ የተኩስ አቁም ስምነቱን ከመቀበል ውጪ ምንም አይነት አማራጭ እንደሌላቸው ተናግረዋል። የዩክሬኑ ናቦ የተሰኘው የጸረ ሙስና ቢሮ የቀድሞ የዩክሬን የኢነርጂ ሚኒስትር ሄርሞን ሃሉሼኮና የቀድሞ የዘለንስኪ ንግድ አጋር ቲሞ ሚንዲች በመንግስት ከሚተዳደረው ኢነርጎ አቶም የኒውክሌር ኃይል ተቋም አንድ መቶ ሚሊዮን ዶላር በሙስና መውሰዳቸው ይፋ አድርጓል። የዘለንስኪና የዩክሬን የሙስና ቅሌት አስመልክቶ ዘገባ የሰራው ኬቭ ኢንዲፔንደንት በዩክሬን የተፈጸመው ሙስና ከጦርነቱ አስቀድሞ እንደነበረና በጦርነቱ ምክንያት እንደተባባሰ ይፋ አድርጓል። የተቀብራችሁና የተወደዳችሁ የሀሳብ ሚዲያ ወዳጆች አብራችሁን በመሆን መረጃዎቻችንን ስለ እጅግ አድርገና እናመሰግናለን። ለዛሬ ያሰናዳልንላችሁ ይህን ይመስል ነበር። ሰላሙን